የእግዚአብሔር ፍቅር የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሞት ድረስ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል ይወጣማል መሰማሪያም ያገኛል። ክብር ለአምላካችን ለእግዚአብሔር ይሁን። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ ተጽፎ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በሩ እኔ ነኝ የምን በር የበጎች በር እኔ ነኝ አለ ኢየሱስ የህይወት በር እኔ ነኝ አለ ኢየሱስ የእውቀት በር የማስተዋል በር የኃይል በር የሞገስ በር የገዥነት በር የድንቅና የተአምራት በር የበረከት በር የፈውስ በር እኔ ነኝ አለ፣ ማን? ኢየሱስ ክርስቶስ። በሌላ በር የሚገባ እርሱ ሌባና ወንበዴ ነው ይላል። በሌላ በር እገባለሁ እውነተኛውን የሕይወትን በር ኢየሱስ ክርስቶስን ጥሎ በሌላ በር ወደ እግዚአብሔር እገባለሁ በቅዱሳን በጻርቃን በሰማይታት በኩል ወደ እግዚአብሔር አብ እገባለሁ ብሎ ማሰብ ይሄ ኦርጅናል ኦርጅናል ስህተት። መጽሐፍ ቅዱስ እንደዚያ ይሄ ኢየሱስ ክርስቶስ እኔ የበጎች በር ነኝ፣ ወደ እግዚአብሔር አብ መሄጃው መንገድ እኔ ነኝ። የዓለም ብርሃን እኔ ነኝ፣ እኔ ነኝ እያለ እኔ ነኝ እኮ ነው የሚለው። ቆይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ተብሎ ተጽፏል። ለምሳሌ በሌሎቹ በኩል መግባት የሚቻል ከሆነ ለምንድን ነው እኔ በር ነኝ እያለ የተናገረው ኢየሱስ? ኢየሱስ አይዋሽ። እኔ መንገድና እውነት ሕይወት ነኝ አለ። ኢየሱስ እኮ እውነት ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነት ማን ነው? ኢየሱስ ክርስቶስ ነው። አያችሁ የዮሐንስ ወንጌል ምዕራፍ አስር ቁጥር ዘጠኝ ላይ እኔ የበጎች በር ነኝ ካለ ሌላ 4930 በር ምን አስፈልገ? በሩን አንኳኩ ከፈትላችኋል፣ ይከፈትላችኋል አለ። በሩን የነኝ አለ ወይ? ዓላማው ለመጽደቅ ከሆነ ዓላማው እግዚአብሔርን ለማግኘት ከሆነ አያችሁ ወደ ክርስቶስ ኢየሱስ መምጣት ነው ያለብን። በብሉይ ኪዳን እግዚአብሔርን የሚፈልግ ሁሉ ከሰፈር እየወጣ ወደ መገናኛው ድንኳን ይሄድ ነበረ። እግዚአብሔርን የሚፈልግ ሁሉ ወደ መገናኛው ድንኳን ሄዶ እግዚአብሔርን እንደሚያገኘው ሁሉ አሁንም እግዚአብሔርን የፈለገ ሰው ሁሉ ወደ ኢየሱስ ክርስቶስ ሲመጣ ነው እግዚአብሔርን የሚያገኙ። እንዴ መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው፣ ቅዱስ መጽሐፍ ነው፣ ሕይወት ያለበት መጽሐፍ ነው። መጻሕፍትን ትመረምራላችሁ፣ መጻሕፍትም ስለ እኔ ይመሰክራሉ ነው የሚለው ከዘፍጥረት እስከ ራዕየ ዮሐንስ መጻሕፍት ስለማን ይመሰክራሉ? ስለ ኢየሱስ ክርስቶስ። ሮሜ ምዕራፍ 3 ቁጥር 21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሕግና በነቢያት የተመሰከረለት ማን ነው? ኢየሱስ ነው፣ ወይስ ማን ነው የተመሰከረለት? በሕግና በነቢያት የተመሰከረለት ያለ ሕግ ተገለጠተው ተው የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ሐዋርያው ጳውሎስ እንዳስተማረ። ስለዚህ መጽሐፍ ቅዱስ የሚናገረው ኢየሱስ ብቻ የበጎች በር እንደሆነ ይናገራል። በሩ እኔ ነኝ፣ እንዲሁም የዓለም ብርሃን እኔ ነኝ። የዮሐንስ ወንጌል ምዕራፍ ስምንት ቁጥር አስራ ሁለት ላይ እኔ የዓለም ብርሃን ነኝ። ሌላ ምን አስፈለገ? ብርሃን እኮ አሁን በዚህ በቀን ቀን የምናየው ብርሃን አንድ ነው፣ የሁላችን ለሁላችን የሚያገለግለን ብርሃን አንድ ነው። ስለዚህ ሁላችን የምንተነፈሰው አየር አንድ አይነት ነው፣ ለሁላችን የወጣው ፀሐይ አንድ አይነት ነው። ከሰማይ የወረደው አንድ ነው። ከሰማይ ከወረደው በቀን ወደ ሰማይ የወጣ ማንም የለም። እርሱም ሰው የሆነ ኢየሱስ ክርስቶስ ወደ ሰማይ የወጣው በአብ በግርማው ቀኝ ከፍ ከፍ ያለ። አሁን በሰው ብዛት፣ በስድብ ብዛት፣ በዛቻ ብዛት፣ በገንዘብ ብዛት፣ በቲፎዞ ብዛት የሚቀየር ወንጌል የለም። እስከ ዛሬ እኛ መነኮሳት ወንጌልን እንዳንሰብክ አፋችን ተይዞ መነኮሳቱ ወንጌል እንዳይሰብኩ ሊቃውንቱ ወንጌል ኢየሱስ ክርስቶስ እንዳይሰብኩ በተለያየ በደመወዝ ደመወዝ በመያዝ በማስፈራራት በዛቻ በስድብ ዋ ኢየሱስ ክርስቶስን ትሰብክና ዋ እየተባለ ስንታመት ተኑሯል አሁን ግን አተረክም መዋእል ዝሃለፈ ያሳለፍነው ዘመን ይበቀላል አሁን ይበቀል ታውን የሕይወትን በር ኢየሱስ ክርስቶስን እንስበግበ እኛ መነኮሳት ታጥቀን ተነስተናል፣ የክርስቶስን ወንጌል ለመስበክ ጽድቅ ያለበትን ወንጌል፣ የጸጋውን ወንጌል፣ ሰዎችን ሁሉ ሊያድን የእግዚአብሔር ጸጋ ተገለጠ የተባለውን ወንጌል፣ እረፍት ያለበትን ወንጌል፣ ነፃነት ያለበትን ወንጌል፣ የሚያጸድቀውን ወንጌል፣ የሚፈውሰውን ወንጌል ከአጋንንት ስርዓት የሚፈታውን ወንጌል እንስበክበት። ከፈለክ መምጣት ትችላል። ወደ ክርስቶስ ሊሉ ያሉ ሰዎችን እንቅፋት መሆን የለብን። ኢየሱስ እኔ በርነኝ እያለ፣ እኔ የህይወት በርነኝ እያለ፣ በእኔ የሚገባ ቢኖር ይድናል እያለ አየህ፣ ሁላችን የዳንነው በክርስቶስ በኩል ገብተን ነው። እሱ ነው እኔ ነኝ አለ እኮ እኔ ህይወትና ትንሣኤ ነኝ እኔ የበጎች በር ነኝ እኔ የህይወት እንጀራ ነኝ እኔ የዓለም ብርሃን ነኝ እኔ መንገድና ጥበብ እውቀትም ህይወትም ነኝ አያችሁም ጳውሎስም ሲናገር በእርሱ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና በማን በክርስቶስ ስለዚህ ወገኖቼ ወደ ክርስቶስ እንደግና ያለ ለቆላሲስ ክርስቲያኖች በትምህርት ነፋስ ወደና ወደ እየተፍገመገምን ወደፊት ህፃናት መሆን አይገባንም። እኛ መነኮሳት ወንጌልን ታጥቀን ተነስተን፣ ከዚህ በኋላ ስጋና ደም አያስፈራም። የክርስቶስን ወንጌል እንሰብካለን በመንፈስ ቅዱስ አይደል። መጽሐፍ ቅዱስ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ተባለ። ስበኩ የተባለው ማንን ነው? ራሱ ክርስቶስን ነው። ሌላ ወንጌል በእኛ መስበክ አልተጀመረም። እግዚአብሔር በመጀመሪያ ለአብርሃም ወንጌልን እንደሰበከ ወደ ገላትያ ሰዎች ምዕራፍ ሶስት ቁጥር ስምንት ላይ ተጽፎ ተገኝቷል። እግዚአብሔር አሕዛብን አስቀድሞ በእምነት እንዲያጸድቅ አይቶ ወንጌልን ለአብርሃም ሰበከለት። ራሱ ኢየሱስ ክርስቶስን ወንጌልን ሰብኳል። ወገኖች ዮሐንስ መጥምቅም የሰበከው ኢየሱስ ክርስቶስ ነው። ንስሐ ግቡ መንግስተ ሰማያት ቀርባለችና፣ ንስሐ ግቡ ሻካራው ይለስልስ፣ ዳገቱ ዝቅ ይበል እያለ የሰበከው ስለ ኢየሱስ ክርስቶስ ነው። እኛ ስለ ኢየሱስ ክርስቶስ ስንሰብክ ምንድን ነው የሚያበሳጫችሁ? ምንድን ነው የሚያናድዳችሁ? ምንድን ነው የሚያናድዳችሁ? እኛ መነኮሳት፣ ጳጳሳቱ፣ መነኮሳቱ፣ ሊቃውንቱ የተማሩትን የክርስቶስን ወንጌል ሲሰብኩ ምንድነው ጥርሳችሁ የሚንገጫገጨው? ስለዚህ ኮፒሊንግ ሼር ዲዩት አድርጉ። ይህንን የምትሰሙ ይህንን አገልግሎት የምትከታተል ሁላችሁ እባካችሁን በእግዚአብሔር ፍቅር ጠይቃችኋለሁ። ለሀምሳ ለሀምሳ ሰዎች ሼርና ኮፒሊንግ ዲዩት አድርጉ። ይህ ድረስ ደውል በገጠር በከተማ በውጭ ሀገር በኢትዮጵያ